ታሪካችን የሚጀምረው በለንደን ከተማ በሚገኘው የህዝብ መኖሪያ ቤቶች ነው በዚህም በኮንክሪት ህንፃዎች በታጨቀው አንድ ሰፈር ውስጥ አያቱ ጋር የሚኖር ቶም የተባለን ልጅ እንተዋወቃለን ቶም በባህሪው ዝምተኛ በትምህርቱም ጎበዝ ተማሪ የሆነና ቀናቶቹን ረጋ ብሎ የሚያሳልፍ የቅርብ ጓደኛው ከሆነችው ሉሲ ከተባለችው የሰፈሩና የክላሱ ልጅ ጋርም ልዩ ቅርርብ ያለው ልጅ ነው ቶም ሉሲን ባይነግራትም ሁለመናው እንደሚወዳት ያሳውቅበት ነበር። ግንኙነታቸው ቀለል ያለ ቅንነት የተሞላበት፣ በጋራ ሳቅና አንዳንዴም በዝምታ የታጀበ ነው። ቶም ከሉሲ ተለይቶ ወደ ቤት ሲመለስ ቤት ውስጥ ከአያቱ ጋር ነበረ ብዙ ጊዜውን የሚያሳልፈው። ታዲያ አንድ የተረገመች ምሽት፣ ይህቺ በእርጋታ የተሞላችው የቶም ትንሽ ዓለም አስከፊ ጨለማ ጎበኛት። በዛች ምሽት እንደለመደው ወደ ጓደኛው ሉሲ ቤት አገር ሰላም ብሎ ያመራል። ቤታቸው በር ላይ ሲደርስ ግን የውጭ በር መከፈቱን አስተዋለ። ያልተለመደ ነገር ስለነበር በሁኔታ ውስጥ የተረበሸው ቶም ሉሲ እያለ እየተጣራ በዝግታ ወደ ውስጥ መግባት ጀመረ። ሳሎን ላይ በሚያስደነግጥ ሁኔታ በቅርብ የሚያውቀው የሉሲ ታላቅ ወንድሟ ተደብድቦ መሬት ላይ ተዘርሮ ተመለክተው። መራመዱን እየቀጠለ ወደ ሉሲ ክፍል ሲያማትር የባትሪ ብርሃንና የደከመ ጩኸትን በመስማቱ ለማጣራት መጠጋት ቀጠለ። በድንገት ፊታቸው የተሸፈኑ ሰዎች ቀረጻ እያካሄዱ ከሉሲ ክፍል ሲወጡ ፊት ለፊት ተፋጠጡ። ባየው ነገር የተደናገጠው ቶም ለነፍሱ ፍራቻ ከዘራፊዎቹ ጥቃት ለመሸሽ ሉሲን ትቶ ወጥቶ ሮጠ። በውክቢያው ስልኩን አውጥቶ ለፖሊስ ጥሪ እያደረገ ሽሽት ላይ ሳለ ብዙም ሳይርቅ ከአንዱ ዘራፊ በተተኮሰው ጥይት መሬት ላይ ይወድቃል። ከጥቂት ቆይታ በኋላ ቶም በሆስፒታል ውስጥ በኮማ ውስጥ ከርሞ ከአስር ቀን በኋላ ይነቃል። አያቱ ነበረች ከጎኑ የነበረችው። ሲነቃ ያሰበው ግን ስለተፈጠረው ነገር አልነበረም ስለ ሉሲ ነበር። ስለዚህ የት እንዳለች ጠየቀ። ሉሲ ከደረሰባት ፆታዊ ጥቃት በኋላ በሆስፒታሉ ክትትል ሲደረግላት ቆይታ ከመንቃቱ በፊት ወደ ቤት መሄዷን ይነገረዋል። እዚህ ጋር የተከታተለው ዶክተር ከፊል መልካም ከፊል ደግሞ ጥሩ ያልሆነ ዜና ይዞለት ይመጣል። ጥይት የተተኮሰበት ምሽት ሲያናግረው የነበረው ስልክ በጥይቱ ከተበታተነ በኋላ ጥቃቅን ስባሪዎች የራስ ቅል ውስጥ መቅረታቸውን ይነግረዋል። ነገሩ ግን ምንም የሚያሰጋ ነገር ስላልነበረ ለጊዜው ወደ ቤቱ እንዲሄድ ይደረጋል። ከቆይታ በኋላ ወደ አእምሮ እየተመለሰ ሲመጣ አንድ ነገር ማስተዋል ጀመረ። ቶም ዲጂታል መረጃዎችን ማየት፣ የስልክ ንግግሮችን ማዳመጥ፣ የዋይፋይ ኔትወርኮች፣ የቴክስት መልእክቶች ሁሉ እያብረቀረቁ ይታዩትና በፊቱ ይንሳፈፉ ጀመር። በዚህ ሁሉ መሃል ግን አሁንም ስለ ሉሲ ነበረና የሚያስበው፣ እሷን ለማየት ወደ ቤቷ አቀና። መሬት ላይ ተዘርሮ ያየውን ወንድሟን ሰላምታ ሰጥቶ ሲገባ የቤታቸው ራውተር ዩጂን የተባለውን በጥቃቱ የጠረጠረው ልጅ ስልክ የዛን ምሽት ላይ ኮኔክት አድርጎ እንደነበረ ተመለከተና፣ ሉሲን ሊያገኝ ወደ ማደሪያዋ ገባ። በመካከላቸው የነበረው አትሞስፌር እንደ በፊቱ አልነበረም። እሷ በህይወት መትረፉን አይታ ብትደሰትም ቶም ግን የዛን ምሽት ምንም ማድረግ አለመቻሉና መሮጡ ሊገኝላትም አለመቻሉን ሲያስብ በደረሰባት የጾታዊ ጥቃት ራሱን ይቅር ሊል አልቻለም። ምንም ቢሆን ግን ጥቃቱ ያደረሱባት እጃቸውን እንደሚያገኙ ምሎላት ነበር የወጣው። ወደ ቤቱ ሲመለስ ቶም ሕይወቱ በፊቱ እየተለወጠ መሆኑን መመልከት ጀመረ። ስሜቶቹ እጅጉን ነቅተው ነበረ። ሩቅ የሚደረጉ የስልክ ንግግሮችን በሚያስደንቅ ግልጽነት መስማት ቻለ። በአጠቃላይ በዙሪያው ያለውን ማንኛውንም ዲጂታል መረጃ በምናቡ ብቻ ማግኘትና መቆጣጠር ጀመረ። በዚህ አስደናቂና ተአምራዊ ክስተት መሃል ግን አሁንም ውስጡ የነበረው በቀል ለሉሲ የሚል ጩኸት ብቻ ነበር። የሉሲ ጥቃት ትዝታው፣ ያን ቀን ያየው ነገር ሁሉ በማያቋርጥ የውስጥ ስቃይ በውስጡ ይነድ ነበር። ቶም ጥቃቱን ከፈጸሙት የቡድኑ አባላት መካከል ዩጂን የተባለው የሰፈሩ ልጅና የክላሱ ልጅ እንደነበረ ካወቀ በኋላ አምነዋለሁ ለሚለው ዳኒ ለተባለው ጓደኛው ቢያጋራውም ዳኒ የተባለው ልጅ ግን ነገሩን እንዲተወውና በዚህም ጉዳይ መጨነቁን እንዲያቆም ከማሳሰብ ወደ ኋላ አይልም ነበር። ቶም ግን የሉሲና አጥቂዎች ከመበቀል ወደ ኋላ ለማለት አልወሰነምና አሁን ባገኘው ልዩ ችሎታ ዩጂንን ጨምሮ የጠረጠራቸውን ልጆች መከታተሉን ቀጠለ። በክፍሉ ውስጥ ተቀምጦ በአካባቢው ያሉትን ስልኮች መበርበር ጀመረ። በተለይ አንድ ቀን በመማሪያ ክፍላቸው እያሉ የዩጂንን ስልክ ሲፈትሽ እንደጠረጠረው ስልኩ ላይ ሉሲ ላይ ጥቃቱን ሲያደርሱ እየተሳሳቁ የቀረጹትን ቪዲዮ አገኘ። ዩጂንም ጥቃቱን ካደረሱባት አንዱ መሆኑን አረጋገጠ። ታዲያ ፊት ለፊት ሊጋፈጠው ያልደፈረው ቶም ከተቀመጠበት በመሆን ስልኩን አጋይቶ ድንጋጤ ውስጥ መክተትና በክፍሉ ተማሪዎች እንዲሳቅበት ማድረግ ብቻ ነበር የቻለው። ምሽት ላይ ጓደኛው ዳኒ ቡድኑ የሚሰባሰብበት ፓርቲ ላይ እንዲመጣ ይጋብዘውና ቶም ይሄዳል። በተቀመጠበትም የቀረጹትን ቪዲዮ ደጋግሞ እያየ አጥቂዎቹን መለየት ሞከረ። እንዳጋጣሚ በፕሮግራሙ ላይ ከተገኙት መካከል ጥቃቱን የፈጸሙት ልጆች አብዛኞቻቸው ተገኝተዋል። እነማን መሆናቸውን ካወቀ በኋላም ነበረ ቁጭ ብለው ምንም እንዳልሰሩ ሲዝናኑ ሲመለከታቸው ስላላስቻለው ሊጋፈጣቸው የሞከረው ወዲያው ግን ጓደኛው ዳኒ ደርሶ ይዞት ይወጣል። ልጆቹ ከሰፈር ዱርዬነት አልፈው አደንዛዥ ዕፅ ከሚሰጡ ወንጀለኞች ጋር ትስስር ስለነበራቸው እንዳይነካካ ይነግረው ነበር። ቶም ምንም እንኳን ጓደኛው ቢሆንም የዳኔን ከነሱ ጋር መዋሉን ፈጽሞ አይወደውም ነበር። በሚቀጥሉት ቀናት ቶም የዲጂታል ዓለሙን ለራሱ ጥቅም የመዋል ዘመቻውን ጀመረ። የጽሑፍ መልእክቶቻቸውን መከታተል፣ የስልክ ጥሪዎቻቸውን መስማት፣ የህይወታቸውን እያንዳንዷን እንቅስቃሴ መከታተሉን ተያያዘው። ዘመቻውን እያሰፋ ሲሄድ ሌሎች እንደ ዩጂን ያሉ የወንበዴው ቡድን አባላት ለየ ቶም አንገቱን ደፍቶ ሁሉንም እንቅስቃሴያቸውን እየተከታተለ በድብቅ ሲሰሩት የነበሩትን በአደባባይ ያጋለጠ፣ ያዋረዳቸው ጀመረ። በዚህም ግን አላበቃም። ስልኮቻቸው ያለማቋረጥ እንዲደውሉ እያደረገ የዛቻ መልእክቶችን ለሁሉም በተመሳሳይ ሰዓት በመላክ ብስጭታቸውንና ጭንቀታቸውን ከሩቅ ሆኖ ይመለከታል። ይህን ሁሉ እሱ ያደርጋል ብለው የማይጠረጥሩትን ወመኔዎች ለሉሲ ሲል ብቻ ቀናቸውንና ምሽታቸውን ቅዠት ይሞላው ጀመረ። ታዲያ ይህን ሁሉ ውርደታቸውን እየሄደ ለሉሲ ተርክላት ነበረ። ቶም ይህንን ሁሉ ሲሰራ በስውር ነበርና ለሷ ብሎ እንደሚያደርግላት አይነግራትም ነበር። ይልቁንም በሌላ በማታውቀው ስልክ ነበረ ራሱን አይቦይ በሚል ስያሜ እየጠራ ያጫውታት የነበረው። በዚህ በኩል ሉሲ ይህ አሰቃቂ ጉዳት ከደረሰባት በኋላ በአንድ ወቅት የነበረው ህያው መንፈሷ በፍርሃትና በጭንቀት ደብዝዘዋል። ትምህርት ቤት መሄድ አይታሰብም ነበር። አልፎ አልፎም ከቤቷ መውጣት ግድ ሲሆንባት በፍርሃት ውስጥ ሆና በአስከፊ ትዝታዎች የተሰቃየች ነበር የምትወጣው። ቶም እሷን ለመርዳትና ለማጽናናት ተስፋ ባይቆርጥም ግን ሁለት ልብ ሆኗል። እንዴት ይሄ ያገኘውን ኃይል ይንገራት! እንዴት ይህን ሁሉ የሚያደርገው ለሷ እንደሆነ ያሳውቃት? እሱ ምስጢሩን ገለጠ ማለት ሉሲን የበለጠ አደጋ ውስጥ ሊያስገባት ሆነ። ቀድሞ እንደሚያደርገው ከእሷ ጋር ሙሉ በሙሉ መገናኘት እንደማይችል መገንዘብ ጀመረ። በመካከላቸው ክፍተት ሲፈጠር ይሰማዋል። አንድ ቀን ከቤቷ እንድትወጣ አድርጎ ሲናፈሱ ቆይተው ሲመሽ ወደ ቤት እየሸኛት ሰፈራቸው አካባቢ ሲደርሱ ከድርዬዎቹ ጋር ፊት ለፊት ተገናኙ። ሉሲ ሰውነቷን ፍርሃት ይሰማት ጀመረ። ቶም ቆሞ ከማየት ውጪ ምንም ማድረግ አልቻለም። በእሷ ላይ ያንን ግፍ ካደረሱ በኋላ እየተከታተለ አሳራቸውን ስለሚያበላቸው ሰው የምታውቀው ነገር ካለ ዩጂን የተባለው እያስፈራራ ይጠይቃት ጀመረ። ቶም ቆሞ መመልከት አልሆነለት ሲል ጣልቃ ይገባል የምታውከን ልጅ አንተነህ በማለት ሊደበድቡት ሲቀርቡ ነበር። ወዲያውኑ የተሳሳተ ሰው ነው የያዛችሁት የሚል መልእክት ወደ እያንዳንዳቸው በመላክ አዘናግቷቸው ያመለጡት ሉሲ ከዛ ምሽት በኋላ ድጋሚ ተመሳሳይ አስቀያሚ ስሜት ስለተሰማት ቶምን ደስ የሚያሰኝ ውሎ እንዲያውላት ስላደረጋት አመስግና ወደ ቤቷ ገባች። በድጋሚ ያንን ምሽት የተሰማትን ስሜት እንዲሰማት ማድረጋቸው ከልክ በላይ ያስቆጣው ቶም ቡድኑን እግር በእግር ተከታትሎ ይሄድና የሰው መኪና ዘርፈው ሊሄዱ ሲል ይደርሳል። ሁሉም እስኪገቡም ጠበቀና፣ በፍጥነት የመኪናዋን በሮች ቆለፈ። ዩጂን ፕራንክ እየሰራቸው ነበር የመሰላቸው እሱ እንዳልሆነ ሲመለከቱ ግን ሁሉም መደንገጥ ይጀምራሉ። ጭራሽ ለመውጣት ሲታገሉ የመኪናዋን ሞተር ያስነሰዋል። በዚህ መሃል ነበረ ምን እንደሰራችሁ አውቃለሁ የሚል ድምፅ ከመኪናው ሬዲዮ የወጣው። መኪናው በጭስ መታፈን ሲጀምር ከሬዲዮ የሚወጣው ድምፅ ሉሲን ለምን አጠቃችኋት የሚልን ጥያቄ አቀረበላቸው። መሞት ያልፈለገው አንዱ ታዘን ነው የሚል መልስ ይሰጣል። ማን ነው ያዘዛችሁ ለሚለው ጥያቄው ግን ምንም መልስ ለመስጠት አልፈለጉም ነበረ። ልክ ከመኪናው የሚወጣው ጭስ ወደ እሳት ሲቀየር ነበረ። ካትስ የተባለው ሰው ትዕዛዙን እንደሰጣቸው ያው ታዘን ነው ያለው ልጅ ያሳወቀው። የሚፈልገውን መረጃ ያገኘው ቶም የመኪናውን በር ከፍቶ ይለቃቸዋል። ልክ እንደወጡም ነበር መኪናው አይጋየችው። ቶም ይህንን ሁሉ ግፍ እንዲፈጽም ያደረገውን ሰው ማግኘቱ ለሱ ትልቅ ነገር ነበርና መገኛውን ማጣራት ጀመረ። የልጁን መገኛና ማንነቱን ካወቀ በኋላ ካትስ በቤቱ በተቀመጠበት በቴሌቪዥን ስክሪኑ ላይ ውድ መኪናውን ከፍቶ ሲሸናበት የሚያሳይ ቪዲዮ ያሳየዋል። ካትስና አባላቱ ማን በዚህ ልክ እንደተዳፈራቸው ለማወቅ እየዛቱ ከቤታቸው ወጥተው እንዲሄዱ፣ ቶም ወደ ነበሩበት ክፍል በመግባት በቤቱ ውስጥ ያሉትን ኤሌክትሮኒክሶችን ማውደሙን ተያያዘው። እንዳጋጣሚ በክፍሉ ከነበሩት ስፒከሮች አንደኛው አለመጋየቱን ሲያይ ለምን እንደሆነ ጠጋ ብሎ ተመለከተ። ስፒከሩ ለይምሰል የተቀመጠ ተቀመጠ አደንዛዥ ዕፅ መደበቂያ ነበር። ይህ በእንዲህ እንዳለ የቶምና የሉሲ መፈተኛ ጊዜያቸው ስለደረሰ ሉሲ ከስንት ጊዜ በኋላ ወደ ትምህርት ቤት መመለሷ ነውና አብሯት እንዲሄድ የጠየቀችው ከዚህ በኋላ ነበር። እሱም አብሯት ልሄድ ይስማማል። በወሬያቸው መሃል አይቦይ ስለተባለው ግለሰብና ስለሚሰራው የበቀል ስራ ይነሳል። ግለሰቡ በወንበዴዎቹ ላይ እያደረሰ ያለው ክስረት ሉሲን አላስደሰታትም ነበር። ምክንያቱም ግዛታቸውና የሚፈጽሙት ወንጀል ከመስፋቱ የተነሳ ይሄ ራሱን አይቦ እያለ የሚጠራው ግለሰብ የሚሰራቸው ጥቃቅን በቀሎች በቂ ናቸው ብላ እንደማታስብ ታጫውተዋለች። ይሄ እይታዋ ቶምን ስላስገረመው ጠንከር ያለና ሰፋ ያለ ክስረት ሊያመጣባቸው ያቅዳል። ወደ ቤቱ እንደሄደም በሚቀጥሉት ቀናት ውስጥ ከካትዝ የወሰደውን እጽ እያሸገ በቡድኑ አባላት ቤት ውስጥ በመደበቅ ለፖሊሶች ጥቆማ እየሰጠ አብዛኛውን የቡድኑ አባላትን እንዲታሰሩ ያደርጋል። ምናልባት እንኳን ተመልሰው በዋስ እንኳን እንዳይወጡ በሚል ካትስ ፈንድ የሚያገኝበትን አካውንቱን ባዶ ያስቀረዋል። ይሄንን ሲያደርግ ራሱ በፈጠረው ማህበራዊ ድረ ገጽ የውርደታቸውን ምስሎች እየለቀቀ ወሬውን ማሰራጨቱን ተያያዘው። ይሄ ሁሉ ክስረት ኤልማን የተባለው የካትስ አለቃ ጋር በመድረሱ የተፈጠረውን ነገር በቁጥጥር ስር እንዲያደርግ ካልሆነ ግን የእጁን እንደሚያገኝ ካትዝ ማስፈራሪያ ደርሰዋል። በዛን ምሽት ለተሰረቀባቸው መተኪያ የሚሆን አዲስ የሚቀበሉት ምርት ስለነበር ሄደው እንዲወስዱ ያሳስበዋል። ይሄን ሁሉ ሲነጋገሩ ቶም ከርቀት ሆኖ መስመሩን ጠልፎ ያዳምጥ ነበረና አመሻሽ ላይ የካትዝን ስልክ ተከትሎ ወደ ቦታው በስውር ያመራል። ቦታው እንደደረሰ በፍጥነት ያራገፉትን ምርት አደንዛዥ ዕፅ እንደሆነ ከተመለከተ በኋላ እሳት ይለቅበታል። ነገር ግን ይሄ ሆን ተብሎ ለእሱ የተቀመጠ ወጥመድ ነበረና ቡድኑ ቶምን ከበው ይደበድቡት ጀመረ። ቶም ማንነቱን እንዳይታወቅበት ፍራቻ ከመጠን በላይ የሚሰቀጥጥን ድምፅ በጆሮአቸው እንዲሰማ በማድረግ ከቦታው ያመልጣል። ነገር ግን ከመጠን በላይ ከመደብደቡ የተነሳ ቤት እንኳን መድረስ ባለመቻሉ ውጭ ነበር ያደረው። ከቅርብ ጊዜ ጀምሮ ማምሸትና ሌሎች ያልነበሩትን ባህሪ ያሳይ የጀመረው የልጅ ልጇ ባህሪ ያስጨንቃት አያቱ ዳኔ የተባለውን የሚቀርበውን ልጅ አንድ ነገር እንዲለው ታሳውቀዋለች። እንዳጋጣሚ ሆኖ ቶም ውጭ ያደረ ዕለት የመፈተኛ ቀናቸው ነበር። የዛን ዕለት ግን ውጭ በማደሩና ከዚያም የተነሳ እንኳን አብሯት ሊሄድ አይደለም ፈተናውን አልወሰደምና፣ አለኝ የምትለው ልጅ ቃሉን ባለማክበሩ ልታናግረው አልፈለገችም። ቶም ይቅርታ እንድታደርግለት በልመና እየተከተላት ሲሄድ የመንደሩ ሰው አንድ ነገር ሲመለከቱ ያስተውላሉ። ቶም ማን እንዳዘዛቸው ሲጠይቀው ካትዝ ነው ያለው። ልጅ አለቃቸውን በማጋለጡ በቡድኑ ተሰቅሎ ነበር። የቶም አያት አናግርልኝ ካለችው በኋላ ዳኒ ቶምን ያሰወሩ ሰው ይሆናል ብሎ መጠርጠር በመጀመሩ ለዚህ ልጅ ሞት ያ ያልታወቀው ሰው ጥፋተኛ ነው ብሎ እንደሚያምን ይነግረዋል። ሆኖም ቶም ምንም ግድ አልሰጠውም። ብቻ ቃሉን ባለመጠበቁ ሉሲ እንዳዘነችበት ስላወቀ ዝም ብሎ ወደ ቤቱ ያቀናል። ምሽት ላይ የቤቱ በር ሲከፈት ስለሰማ ወደ ሳሎን ክፍል ያመራል። እዛ የወንበዴዎቹ አለቃ የሆነው ኤልማን ከካትስ ጋር ሆኖ ሲጠብቀው ነበር። ይህን ሁሉ ሥራ ሲሠራና እንቅስቃሴያቸውንም ሲያስተጓጉል የነበረው ሰው እሱ መሆኑን ከጓደኛው ዳኒ ያወቀው ኤልማን ጓደኛው ሉሲን አሳፍኖ ሠራተኞቹን ከእስር ለማስፈታት ያወጣውን ገንዘብ ባገኘው ችሎታ ተጠቅመው ወደ ባንክ አካውንቱ ገንዘብ እንዲያስገባ ያስደርገዋል። በመሃል ቶም ካለበት ሆኖ ሉሲ እንዲያስወግደዋት ከተቀጠሩት ልጆች በአንደኛው ስልክ ፖሊስ ጋር ይደውላል። ከቆይታ በኋላ ፖሊሶች እንደመጡባቸው ያወቁት ልጆቹ ስልኩን ሰብረው ሉሲ ድምፅ እንዳታሰማ በማፈን ይዘዋት ይደበቃሉ። በዚህ መሃል ቶም ስልኩ ሲቋረጥበት ባሳየው ሪአክሽን የተጠራጠረው ኤልማን ልጆቹ ጋር እንዲደውሉ አደረገ። ፖሊሶቹ በቦታው ስለነበሩ ግን ሊያነሱላቸው ባለመቻላቸው ቶምን ይዘው ወደ ቦታው ለመምጣት ያቅዳሉ። ፖሊሶቹ በቦታው ምንም እንደሌለ ተመልክተው እንዲሄዱላቸው በእፎይታ የተነፈሱት አጋቾቹ ከደቂቃ በፊት ሉሲን ሊያስወግዱበት ቀርበው የነበረውን መሳሪያቸውን አዘናግታ እንደወሰደችባቸው አላስተዋሉም። ታላቅ ወንድሟ ከእነሱ ጋር ለመቀላቀል ባለመፈለጉ እሱን ለመቅጣት በሚል ነበረ ይህንን ግፍ የፈጸሙባት። በሚያሳዝን ሁኔታ ግን ጥቃቱን ያደረሱባት ሌሎችን ጨምሮ እኚህ ከፊቷ ያሉት ልጆች ከሕፃንነታቸው ጀምሮ አብሮ አደጎቿ ነበሩ። አብሮ አደግ ላይ እንዲህ አጸያፊ ተግባርን ለመፈጸም አይደለም በክፉ አይን እንኳን ለመተያየት በሚከብድበት እኚህ አረመኔዎች ግን ይህንን ግፍ ከማድረግ ህሊናቸው አልከለከላቸውም። ይልቁንም ማስመሳያዎች ነበሩ። ሉሲ መሳሪያውን መያዟን ሲመለከቱ ነበረ ይቅርታን መጠየቅ የጀመሩት። ሉሲ እነሱን ትታ እንደወጣች ኤልማን ቶምን ይዞ ወደ መጋዘኑ እየገባ ነበረ። መሄጃ እንደሌላት ያወቀችው ሉሲ የቶምን ስቃይ ቁማ ለማየት ትገደዳለች። ኤልማን ብሩን ወደ አካውንቱ ማስገባቱን እንዲቀጥል ትዕዛዝ አስተላለፈ። ሁሉም ነገር የመረረው ቶም በመጨረሻም በዛ የነበሩትን የሁሉንም ስልኮች እንዲፈነዱ በማድረግ እንዳስወግዳቸው፣ በድንጋጤ ሸሽቶ ያመለጠውን ኤልማንን ፍለጋ ወደ ውጭ ያመራል። ነገር ግን ከኋላው መጥቶ ሲያጠቃው አላየውምና በዛ በዝናብ ከመደብደብ ውጭ አማራጭ አልነበረውም። ቶም በተደጋጋሚ ከሚደርስበት የራስ ግጭት ይህንን ያገኘውን አቅሙን እያጣ መምጣት ጀምሯልና ኤልማንን እንደለመደው ሊያጠቃው አልቻለም። ሉሲ ጓደኛዋን ቶምን ለመርዳት የተቻላትን እንኳን ብታደርግም ኤልማን ቀላል ሰው አልነበረም። በመጨረሻም የተዳከመው ቶም እንደምንም ብሎ ባለ በሌላ አቅሙ በመጮህ ኤልማንን አስወግዶ ራሱን ስቶ ይወድቃል። ከቀናት በኋላ ቶም ከሆስፒታል እንደወጣ ሉሲን ለማግኘት ወጥቶ እየሄደ ባለበት ዳኒ የተባለው የከዳው ልጅ አስቁሞ ኤልማን ቶምን ስለካደ የሰጠውን ብር ሰጥቶ ይቅርታ ሊጠይቅ ይሞክራል። ቶም እንደ ስድብ ነበረና የቆጠረው ሊቀበለው አልፈለገም። እንደውም ሉሲ ላይ ጾታዊ ጥቃት ያደረሱባት በቀረጹት ቪዲዮ ላይ የነበሩትን እያንዳንዱን ልጆች ካስወገደ በኋላ አንድ ሰው ይቀራው እንደነበረ ይገልጽለታል። ቪዲዮን ሲቀርጸው የነበረው ልጅ ነበር የቀረው። ልጁ በሚገርም ሁኔታ ራሱ ዳኒ ነበር። እሱን የሚበቀልበት ቀን ቅርብ ስለሆነ ለአሁኑ ትቶት ቶም ሉሲን ለማግኘት አመራ። ታሪካችን የሚያበቃው ቶም ያ ቅዠት የሆኑባትን ሰዎች በድብቅ ሲበቀልላት የከረመው ሰው መሆኑን ስታውቅና የሁለቱም ግንኙነት ከቀድሞ ይልቅ ሲበረታ ነው።